የማታፈቅርህ የምታረጋግጥበት ስምንት ምልክቶች። አሁን ይቺ ሴት እወድሃለሁ ብትልህም በፍጹም በፍጹም እንዳታምናት። አትወድህም አታፈቅርህም። በደንብ አድርገህ አዳምጠኝ። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየ የማታፈቅርህ ሴት ላይ የምታያቸውን ግልጽ የሆኑ ምልክቶች በደንብ አድርጌ በዝርዝር እነግርሃለሁ። ዛሬ ከባድ ሚስጥር ነው የምነግርህ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ሰላም፣ ውዴና ፊዳር ቲዩብ ቤተሰብ ውጪ እንደምናላችሁልኝ፣ እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አንዲት ሴት ልጅ በቃሏ ወድሃለሁ እያለች ግን ደግሞ እንደማታፈቅር የሚያረጋግጡ የተለያዩ ነገሮችን ልታደርግ ትችላለች። ስለዚህ ዛሬ ያንን ነው በግልጽ በዝርዝር የምነግርህ፣ ከባድ ሚስጥር ነው። ቅድም እንደነገርኳችሁ፣ አብራችሁኝ ቆዩ። መጀመሪያ ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። አደረጋችሁ? እሺ መጀመር እንችላለን። በነገራችን ላይ ሁላችሁም ለምትሰጡኝ ሀሳብ አስተያየት፣ ከልቤ ከልቤ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቪዲዮ በለቀኩ ቁጥር ናፊ እንወድሻለን አመሰግናለን የምትሉኝ ቤተሰቦቼ ክበሩልኝ፣ በጣም ነው ማመሰግናችሁ። እንደዚሁም ደግሞ አዲስ የሆናችሁ ትታዩኛላችሁ። እኔ ናፊዳር ነኝ ስለ ፍቅር የምናወራበት የምንመካከርበት ቤት ነው። እንኳን ደህና መጣችሁ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ወደ ዛሬው ቪዲዮ ስንመለስ እንደማታፈቅርህ የምታውቅበት የመጀመሪያው መንገድ ምንድን ነው? ስልክህን የማታነሳ ከሆነ ነው። ስልክ አለማንሳት ብቻ ሳይሆን ቴክስትም አለመመለስ። እነዚህ አንዲት ሴት ልጅ ሳትፈልግ ስትቀር፣ ከአንተ ጋር የሆነ ፈርዘር መሄድ ሳትፈልግ ስትቀር የምታደርጋቸው ነገሮች ናቸው። ኮሚኒኬሽን የሚባል ነገር በጣም ወሳኝ ነው የፍቅር ግንኙነት ላይ የሪሌሽንሺፕ ላይ ሰው ገና ሲግባባም እንደ ጓደኝነትን ለመፍጠርም ኮሚኒኬሽን በጣም ወሳኝ ነገር ነው። አሁን ባለንበት ሰዓት ላይ ደግሞ ያው የስልኩም ነገር አለ። ስለዛ ቴክስትን ላላካልን ስልክ እንደዋወላለን። በአካል መገናኘት ሳይጀመር እንኳን ባለው ጊዜ ውስጥ እነዚህ ኮሚኒኬሽኖች ልናደርግ እንችላለን። እነዚህ ኮሚኒኬሽኖች ላይ ግን እንደው ስልክን ማታነሳ ከሆነ፣ ቴክስት ስትጽፍላት ማትመልስ ከሆነ፣ በተደጋጋሚ ማለት ነው። ይህን ነገር ካየህባት ካስተዋልክባት፣ ከአንተ ጋር ያላት ኮሚኒኬሽን ከአንተ ጋር ያላት ለመግባባት የምታደርገው ጥረት በጣም አናሳ ነው ማለት ነው። ያ በሆነበት ሁኔታ እንደወድሃለውም ብትልህም በቃሏ የሆነ ነገርም እንደዚህ እኮ ታሳይኛለች እንደዚህ ብትልም የማይሆን ነገር ነው። ምክንያቱም ኮሚኒኬሽን በጣም ወሳኝ ነው። አንድ ቀን ሁለት ቀን በሆነ ምክንያት ስልክ አለማንሳት የሆነ አይደለም የምላችሁ። በጣም በተደጋጋሚ ስልክ ብትደውልላት ማታነሳ፣ ቴክስትህን የማትመልስ፣ ኢግኖር የምታደርግ፣ ከዛ የሆኑ ምክንያት ሰበብ የምትደረድር በቃ በጣም ብዙ ጊዜ ኦልሞስት ሁሉንም ጊዜ እንደዛ የምታደርግ ከሆነ አይሆንም አይሆንም ጭራሽ አይሆንም። ምክንያቱም እንዳልኳችሁ ኮሚኒኬሽን ወሳኝ ነው። ስልክ ስታነሳል፣ ቴክስት ስትመልስለ፣ ስታወራ፣ ከዚም ስትገናኙ ቁጭ ብላችሁ ስታወሩ ነው እርስ በርሳችሁ እየተዋወቃችሁ እየተግባባችሁ የምትሄዱት ና ያለዚህ የሚሆን ነገር ስለሌለ ቢ ኬርፉል። ሌሎች ቀጥሎ ምነግር ሰባት ነገሮች ይቀራሉ። ከእነሱ ጋር እንግዲህ አንድ ላይ አድርገህ ካይተክ ማስተዋል ይኖርብሃል ማለት ነው። ሁለተኛ ድብቅ ከሆነች ድብቅነት ማለት ስለ ራሷ ብዙ ማትነግርህ ከሆነ በቃ ውስን ውስን የሆኑ ነገሮችን ብቻ ምትነግርህ ከሆነ የማይሆን ነው። የፍቅር ግንኙነት ላይ አይደለም፣ ጓደኝነት ላይ ብዙ ነገር ይወራል፣ ብዙ ነገር ይነገራል እኮ አይደለም። ድብቅ ከሆነች የሆነ የምትጠነቀቀው ነገር አለ ማለት ነው። ከአንተ ጋር ያላት ነገር እስኪያበቃ ምናምን በቃ ዝም ብላ የምትፈራው ለአንተ ለመናገር የማትደፍራቸው ነገሮች አሉ ማለት ነው። ይሄ ኢንሴኪዩርድ ከመሆን ብቻ ሳይሆን ከአንተ ጋር ባላት ነገር እርግጠኛ ስላልሆነች ከአንተ ጋር ያላት ነገር ላይ ብዙም የተለየ ፍላጎት ስለሌላት ሁሉ ነገሯን አምጥታ ዝርግፍ አታደርግልህም፣ አትነግርህም፣ ድብቅ ናት። ይልቁኑ ድብቅ ናት። እንዲያውም በጣም በሚገርም ሁኔታ አንዳንድ ነገሮቿን ሌሎች ሰዎች ራሱ የሚያውቁትን ነገር አንተ ላታቅ ትችላለህ። ከእሷ ከራሷ ላትሰማ ትችላለህ። ከራሷ ላትነግረ ትችላለች። እና እንደውም ስጠይቃት እንደዚህ እንደዚህ ምናምን ብላ ልታልፍ ትችላለች። ብዙም ለአንተ የራሷን ነገር የመናገር ፍላጎት የላትም እና ድብቅ ናት። ይሄ ሁለተኛው ነው። ሶስተኛ፣ ግድ የለሽ ከሆነች ስለ አንተ ጉዳይ ምንም ግድ የማይሰጣት ከሆነ። አንዳንድ ሰዎች አሉ፣ በቃ የእኛ ጉዳይ ጉዳያቸው የሆነ ለእኛ የሚያስቡ ለእኛ የሚጨነቁ በቃ ያጋጠመን ጥሩም የሆነ ጥሩም ያልሆነ ነገር የሚያሳስባቸው ደስታ ከሆነ የሚያስደስታቸው ሀዘን ወይም ችግር ከሆነ የሚያስጨንቃቸው እንዴት ልታረግ ይሆን እንዴት ሊያረግ ይሆን እንዴት ልትሆን ይሆን እንዴት ሊሆን ይሆን እያሉ ስለኛ ጉዳይ አብዝተው የሚጨነቁ አሉ እነዚህ ሰዎች ከኛ ጋር እንደዚህ ያጣበቃቸው እንደዚህ እንዲያስቡ ያደርጋቸው የሆነ ነገር አለ። በተቃራኒው ደግሞ ምንም ሳይኖር ሲቀር እንደው ሳትወድ ሳታፈቅር ስትቀር ያንተ ጉዳይ ግድ አይሰጣትም። እንደ ማንኛውም እንደምታውቀው ሰው ራሱ ግድ አይሰጣትም። በጣም የበዛ ቸልተኝነት እና የበዛ ግድ የለሽነት ታይባታለች። ለምሳሌ በህይወት የምትጠብቀው ሆነ ትልቅ ፈተና ሊኖር ይችላል፣ የሆነ የስራ እድል ሊኖር ይችላል። በቃ ስለዛ ጉዳይ አንተ በጣም ተጨናንቀ ነግረሀት ምናምን ከነ መፈጠርህም እረስታለች። እንዴት ሆነልህ ለምን በቃ ትረሷለች። ፕሮግራሞች ሊኖርብህ ይችላሉ ያሉ ነገሮች በህይወት ብቻ ብዙ ነገር አለ አይደለም። በህይወታችን በለተለት ህይወታችን እኮ ብዙ አዳዲስ ነገሮች ይሆናሉ። የምትጠብቃቸው ነገሮችን ትረሳለች። ግድ አይሰጣትም። እንደዚሁም ደግሞ ያስከፋ ያስደበረህ ነገር ሊኖር ይችላል፣ ችግርም ገጥሞ ሊሆን ይችላል። ምንም በቃ ግድ የማይሰጣት ከሆነ ግድ የለሽ ከሆነች በአንተ ጉዳይ ላይ በአንተ ጉዳይ ላይ ስፔሲፊካሊ ግድ የለሽ ከሆነች አልወደደችም። አራተኛ ምክንያት፣ ሰበብ መደርደር አያልቅባትም። አሁን በቃ ዛሬ እንደዚህ ሆኜ እኮ ነው ስልክህን ያላነሳሁት፣ ቴክስት ልመልስ ስል እኮ እንደዚህ ሆኖ መብራቱ እንደዚህ ሆኖ ምን ብሎ ምናምን እንገናኝ ተባብለን እኮ አዎ፣ አልቻልኩም። እንደዚህ አክስቴ እንደዚህ ሆኖ፣ አጎቴ እንደዚህ ሆኖ፣ ጓደኛዬ እኮ እንደዚህ ገጥሟት እሷ በቃ አላ አይደለም ጠንካራ ማያልቅ እንዴ! በቃ ለአንተ ራሱ በጣም የሚያስገርም እና የሚያስደንቅ አይነት አለ ምክንያት በቃ ምንም ምክንያት ልታሳጣ ስትሞክር አዲስ ነገር የምትፈጥርብህ እንደዚህ አይነት ነገር ከሆነ በቃ ሁሉ ጊዜ ምክንያት ሰበብ የማያልቅባት የማያባራ ሰበብ የምትደረድር ከሆነ አልወደደችም፣ አላፈቀረችም። ከአንተ ጋር ለመገናኘት አንተ ጋር ቴክስት ለመመለስ ከአንተ ጋር ኮሚኒኬት ለማድረግ ፍላጎት ስለሌላት፣ ግን ደግሞ የሆነ ከአንተ ጋር እንድትሆን ያደርጋት ጥቅም ሊሆን ይችላል። የሆነ ነገር ስላለ ጊዜም እያሳልፈች ሊሆን ይችላል። ጀስት ፎር ፈንም ብላ ሊሆን ይችላል። ብቻ ያንን እንትን ለማለት እያለች ምክንያት ትሰጣለች ማለት ነው። ወይ ደግሞ በግልጽም እንደዚሁ መናገርም ደብሯት በቃ ራሱ ይወቅ ካወቀ በ በሚል ስታደርግ እንደዚህ ነው የሚሆነው። ስለዚህ ምክንያት ሰበብ የምትደረድርብ ከሆነ የማያልቅ የማያዋራ ሰበብ የምትሰጥ ከሆነ በተለያዩ ምክንያቶች በተለያዩ ቦታዎች እንገናኝ ስትላት ወይ ለምን አላነሳሽ ስትላት እንደዛ የምታረግ ከሆነ አይሆንም፣ አልወደደችም አላፈቀረችም ማለት ነው። አምስተኛ አቃቂር የምታወጣ ከሆነ አሁን ሴት ልጅ ሳትወድ ሳታፈቅር ስትቀር የእውነቴን ነው የምልህ የምታደርገው ነገር ሁሉ ስህተት ነው። የምታደርገው ነገር ሁሉ ትክክል አይደለም። አበባ ይዘህላት ብትመጣ እኔ አበባ እንደማልወድ አታውቅም ልትልህ ትችላለች። ኩሌት ሲዘስ ጣፋጭ ነገር አምጥተህ ልትገለኝ ነው ድሜ ልታሳትር ነው ልትልህ ትችላለች። በቃ የምታደርገው እሷን ለማስደሰት ብለህ የምትጥረው ጥረት በሙሉ ምንም ምንም እንደው ምንም አይታያትም። ለምሳሌ እነዚህን ነገሮች አነሳሁላችሁ እንጂ ዳይሬክት እነዛ ማለት አይደለም። ግን በቃ ምንም የምታደርገው ጥሩ ነገር አይታያትም፣ አፕሪሼት አታደርግም። ይልቁኑ አቃቂር ነው የምታወጣው፣ እንከንን ነው የምታወጣው። ምንድነው ደግሞ ዛሬ የለበስከው? ምንድነው ደግሞ ያደረግከው? ምንድነው የምመስለው? ለምን እንደዚህ አደረግክ? ለምን እንደዚህ የምትሄደው? ለምን እዚህ ቦታ ሄድክ? ለምን እንደዚህ ተናገርክ? ለምን እንደዚህ ሆንክ? በቃ እያንዳንዱ ነገር ላይ እያንዳንዱ ነገር ላይ እንከን ነው የምትፈልገው። እንደዚህ የምታደርገው ሴት ልጅ ሳትወድ ሳታፈቅር ስትቀር ነው። የወደደች ሴትማ ጥሩ ጥሩ ነገሮች ነው የሚታያት መልካም መልካም ነገሮች፣ እንደው ለሌላ ሰው ያልታየ እንዲ ይሄን ጥሩ ነገር አለኝ እንዲ ይሄ መልካም ነገር አለኝ እንዲ ብለህ አንተ ራስህ የምትገረምባቸውና የምትደነቅባቸው ነገሮች አንስታ ትነግርሃለችና፣ ያልወደደች ሴት ደግሞ በተቃራኒ እንከን ነው የምትለቅመው። ስለዚህ በደንብ አስብበት። ስድስተኛ፣ በችግር ካልደረሰችልህ ያው ሰው ሆኖ ማይቸገር ሰው ሆኖ ችግር የማይገጥመው ሰው የለም አይደለም። ግን እንደው በችግር ጊዜ ቀድማ ማትደርስል ከሆነ ግድ ማይሰጣት ከሆነ ያንተ መቸገር ያንተ መጨነቅ ያንተ ጥሩ ያልሆነ ሁኔታ ውስጥ መግባት ምንም ማይሞቃት የማይበርዳት ማትደርስልህ፣ እሷ በምታስፈልግ ሰዓት ላይ እንደው ከጎን ያለ ሰው እኮ ያስፈልጋል አይደለ? በህይወታችን ስንቸገር የዛ ሰዓት ላይ የማታገኛት ከሆነ በችግር ጊዜ የማትኖር ከሆነ ምንም ይሄ ግልጽ የሆነ ምልክት ነው። ግልጽ የሆነ ሳይን ነው። ምክንያቱም ሰዎች እንዲሁም እውነት ለመናገር አይደለም ሰውን ወደን ይቅርና እንዲሁም መቀራረብ ደረጃ ላይ ሰው ሲቸገር፣ እናዝናለን፣ ለመድረስ እንሞክራለን። ይሄ ሰብአዊ ማንነታችን ሰብአዊ ፍጡር መሆናችን ስለሆነ ማለት ነው። አንተ በተቸገርክ ሰዓት የማትደርስልህ ሴት ከሆነች፣ አልወደደችም፣ አላፈቀረችም ማለት ነው። ከሌሎች ጋር ጨምረህ በደንብ አስብበት። ሰባተኛ ለጓደኛና ለቤተሰብ በጣም በጣም ጊዜ አላት። ለአንተ ሲሆን ግን በጣም ቢዚ ናት። አሁን ከጓደኛና ከቤተሰብ ጋር ጊዜ ማሳለፍ ምንም ክፋት ያለው ነገር አይደለም፣ ግን እንደው ሲንግል ሆነ ብቸኛ ሆነ የምታደርገውን ነገር ሁሉ ፍቅር ውስጥ ገብተህ ፍቅረኛ ኖሮ ወድለው እያልከው ወይ ወድሻለው እያልካት ወድለው እያለች የምታደርገው አይደለም አይሆንም እንደዛ። ምክንያቱም ሪሌሽንሽፕ ውስጥ ስንገባ ለሰው አብሬህ ነኝ አብረነን የሚል ነገር ስንሰጥ እንደ በፊቱ ህይወት ሊቀጥል አይችልም። ማድረግ ያለብን ነገር አለ፣ ማድረግ የማንችለው ነገር ደግሞ አለ። ለጓደኛ ለቤተሰብ ጊዜ መስጠት አለ፣ ግን እንደ ድሮ ደግሞ ሊሆን አይችልም። ምክንያቱም ካለን ነገር ላይ እየቀነስን ነው የምንሰጠው፣ አይደለም። ስለዚህ በተቻለ አቅም ለአንተ ጊዜ መስጠት አለባት። ለጓደኞቿ ለቤተሰቦች አድሮ እንደምታደርገው ህይወቷን እየቀጠለች ከአንተ ጋር ልሁን ማለት አይሆንም፣ አያስኬድም። ስለዚህ ስትወድ ደግሞ ሴት ልጅ ብዙ እርቀት ትሄዳለች አይደለም። ስለዚህ ያንን ማታደርግ ከሆነ ጊዜ ማትሰጥ ከሆነ ለጓደኛ ለቤተሰብ በጣም ብዙ የሆነ ጊዜ አላት። ለአንተ ጊዜ ሲሆን ግን እንደው ምንም ላታረግ ትችላለች እኮ የተለየ ጉዳይ ላይ ኖራ ትችላለች። ከቤተሰብ ጋር ከጓደኛ ጋር ግን ከአንተ ጋር መሆን ስለማትፈልግ ከነሱ ጋር ብዙ ጊዜ ማሳለፍ ያንን እንደ ምክንያት የምትሰጥ ከሆነ፣ እዚህ ላይ ከሌሎች ጋር እንዳልኩት ጨምረ እንደማትወድድ፣ እንደማታፈቅር ከአንተ ጋር ጊዜ ማሳለፍ እንደማትፈልግ እርግጠኛ መሆን ትችላል። በመጨረሻ አብረሀት በምትሆንበት ጊዜ የመወደድ የመፈለግ፣ የመፈቀር አይነት ስሜት ካልተሰማ፣ ይህን ስሜት ማግኘት ቀላል አይደለም። ከሚወዱን ሰዎች ጋር ስንሆን ይህ ስሜት ኖርማሊ ይሰማናል። ምክንያቱም አስተያየታቸው፣ ለእኛ የሚያስቡበት መንገድ፣ የሚጠይቁን ጥያቄዎች፣ ፕሬዘንሳቸው ራሱ በቃ እንዲሁ ዝም ብለው ከኛ ጎን መሆናቸው በራሱ የሆነ የመወደድ የመፈለግ፣ የመፈቀር ስሜት እንዲሰማን ያደርገናል። አንተ ግን ከእሷ ጋር በምትሆንበት ጊዜ ያ ስሜት የማይሰማ ከሆነ፣ ይልቁኑ በተቃራኒው ያለመፈለግ ስሜት አለ፣ አይደለም? በቃ ቦታው ላይ አንዳንድ ጊዜ የሆነ ቦታ ትሄዱና እንዴ እኔ እዚህ ቦታ ፍት አደርጋለሁ ወይ አለባበሳችሁ ይሆናል፣ ወይ የሆነ እስታተሳችሁ ሊሆን ይችላል። እኔ እንደዚህ እዚ ቦታ አይገባ የምትሉት ቦታ ይኖራል አይደል? አንዳንድ ጊዜ እንዲ ዝም ብሎ ከቦታው ከሁኔታው አንጻር ለዛች ስፔሲፊክ ሞመንት ማለት ነው። እንደዚህ አይነት ስሜቶች የሚሰሙ ከሆነ ቢኬርፉል፣ አልወደደችም አላመፈቀረችም ማለት ነው። ምክንያቱም ይሄ መፈለግ የመወደድ ስሜት እንዲሁም የሚሰማን ስሜት ስለሆነ አሁን እኔ እንዲነው እንዲነው ብዬ ከነገርኳችሁ በላይ በዋናነት ይህን ስሜት በደንብ አድርጋችሁ አዳ ያምጡት ምክንያቱም ሌሎቹ በጣም ወሳኝ ናቸው። ይሄ እናንተ ፊልም የምታደርጉት እናንተ የምታዳምጡት ነገር ስለሆነ አሁን እኔ የመወደድ ስሜት እየተሰማችሁ ነው አይደለም የሚለውን እንዲሁ ዝም ብዬ መወሰን አልችልም። እናንተ ግን ራሳችሁን ፊልም ማድረግ ትችላላችሁ። የእውነት ከእሷ ጋር ስሆን ምንድን ነው የሚሰማኝ? ጥሩ የሆነ ስሜት ይሰማኛል ወይስ ብላችሁ እራሳችሁን በደንብ አድርጋችሁ መርምሩ። ያን ጥሩ የሆነ ስሜት የመወደድ የመፈለግ ስሜት ካጣችሁት አይሆንም አልወደደቻችሁም፣ አላፈቀረቻችሁም ማለት ነው። ስለዚህ የዛሬው ቪዲዮ ይህንን ይመስል ነበረ። በደንብ አድርገህ አስብበት። እነዚህ ምልክቶች ካየህ ተጠንቀቅ፣ አልወደደችም፣ አላፈቀረችም ማለት ነው። እስኪ እናንተ ምን ታስባላችሁ? የደረሰባችሁም የገጠማችሁም ነገር ካለ እንደዚህ ነገር የምትሉት አካፍሉን፣ ኮመንት ላይ ሀሳብ አስተያየታችሁ መስጠት እንዳረሱ። በቀጣይም በሌላ ቆንጆ ቪዲዮ እመለሳለሁ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ግን ለምንድን ነው ላይክ ማታደርጉት? በቃ እሺ፣ አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም በጣም ወዳችኋለሁ። በጣም አመሰግናለሁ። በቀጣይ እስከምንገናኝ ቻ